ባሌ ተራሮች ብሔራዊ ፓርክ፣ አንድ ፓርክ ብዙ ዓለም። ወደ ትልቁ ተራራ ጉዞ ላይ ነን። የበርካታ ወንዞች መነሻ፣ ትልቁ የበረከታ አምባ ሳናቴ። ይህ በዓለም ላይ ትልቁ የአፍሮ አልፓይን መኖሪያ ነው። የባሌ ተራሮች ብሔራዊ ፓርክ እጅግ ጥልቅ የሆነ ምስጢራዊ የሆነ ብዙዎች በጥቂቱ የማይረዱት እጅግ ጥልቅ የሆነ የሚሊዮኖች ዋስትና ነው። ምክንያቱም በብዙ አይነት መልኩ ካየን ባሌ እንደ ሀገርም ከአካባቢ አልፎ እንደ ሀገር እንዲሁም ደግሞ ለዓለሙ ማህበረሰብ ያለው ጥቅሜታ እጅግ ትልቅ ሀብት። በኢትዮጵያ ከሚገኙ አዋፍ ከ310 በላይ ዝርያዎችን የያዘ የወፍ ቀጠና በተራሮች የሚጠራ ውብ ፓርክ ወደ ቱሉ ዲምቱ ተራራ እየወጣን ነው። እነቴ ፕላቶ እንደምናየው በዚህ አልቲቲዩድ አንደኛ በአፍሪካ ለየት የሚያደርገው ከባህር ጠለል በላይ 4000 ሜትር ላይ የሚሄድበት ልዩ ቦታ ነው። ሳናቴ ይህ ብቻ አይደለም። ሳነቴን ልዩ የሚያደርገው የአቁሮ የያዛቸው ተራራማው ላይ ያሉት አልፓይን ሌኮች ሀይቆቹ እጅግ ልዩ ገጽታ ሰጥተውታል። የብሔራዊ ፓርኩ ትልቅ ግዛትና የባሌ ተራሮች መገለጫ ማዕከል በጣም ሰፊ ቦታው ሳነቴ ፕላቶ የምንለው በጣም ሰፊ ኤሪያ የያዘው ምናልባት ፓርኩ ከሚያስተዳድረው 2150 ኪሎ ሜትር ስኩዌር ውስጥ 1000 ኪሎ ሜትር ስኩዌር የሚሸፍን ነው። ከዚህ ውጪ ደግሞ ባሌ ተራሮች ብሔራዊ ፓርክ ከባህር ጠለል በላይ ያለው ከ1500 እስከ 4377 ነው። 4377 ማለት ቱሉ ዲምቱ ነው። ቱሉ ዲምቱ ማለት በሀገራችን ሁለተኛ ከፍታ የያዘ ተራራ ነው። ይሄ እሳነቴ ላይ የሚገኝ ተራራ ነው ማለት ነው። የቱሉ ዲምቱ እንግዳውኛለሁ የባሌ ተራሮች ከፍተኛውን ጫፍ ቆሜበታለሁ። አራት ሺህ ሶስት መቶ ሰባ ሰባት ከባህር ጠለል በላይ በኢትዮጵያ በርዝመቱ ሁለተኛውን ተራራ ወጥተናል። የባሌ ተራሮች ብሔራዊ ፓርክ ከፍተኛው ነጥብ እዚህ ይገኛል። ቱሉ ድምቱ ተራራ አየሩ ቀዝቀዝ ቢልም እንደ እድል ሆኖ እጅግ በጣም ጥሩ ሰዓት የደረስነው የደረስ ነው። አካባቢው ገልጧል። ዙሪያ ገባውን የምናይበት እድል ተፈጥሯል። ከጉዞ ኢትዮጵያ ጋር የመጣችሁት አሁን በሀገራችሁ ሁለተኛውን ተራራ የከፍታ ነጥብ ተቆናጠነዋል። እንኳን ደና መጣችሁ። የቱሉ ዲምቱ ከፍታ ከዓይን በላይ ለደረሰ ለመንፈስ ይቀርባል። ባሌ እንደሚታወቀው እጅግ ብዙ ሰንሰለታማ የሆኑ ተራራዎች ያሉበት ስፍራ ነው። የፓርኩ ስፋት ደግሞ አብዛኛው ገጽታው የሰፍሮ የሚገኘው በዚህ ተራራዎቹ ሰንሰለታማ ተራራዎቹ ላይ ስለሆነ ብዙ ናቸው። እጅግ ሰንሰለታማ ተራራዎች ናቸው ያሉት። ከሁሉም ደግሞ ከፍ ብሎ ያለው አሁን የምንገኝበት ቱሉ ዲምቱ ነው። ብዙ ኢትዮጵያዎች በሀገራችን ሁለተኛው ከፍተኛ ተራራ ላይ ምልክታችንን አውለበለብን። ባሌ ስሙን ተከትሎ በርካታ ተራሮቹ መጠሪያ ሆነውታል። እጅግ ብዙ የሆኑ ተራሮች ናቸው፣ በፓርኩ ዙሪያ ያሉት። በተለይ የሚታወቁት ከሰሜናዊ የፓርኩ ክፍል ከተነሳን ቦዲቲ ተራራ አዴሌ እያለ ወደ ውርጫማው ክፍል ደግሞ ከፍስነል ዳርኪና ይጀምራል። ባቱ ጢቆ ዋሰማ ባቱ እያለ ቁንጤ ወይም ባደገሰ የምትፋላለች እንዲህ እያለ ሄዶ መጨረሻ ላይ ትልቁ በሀገሪቱ ሁለተኛ ደረጃ ላይ የሚገኘው ቱሉ ዲምቱ የሁሉም አንጋፋው ነው። ወደ አርባ የሚሆኑ ወንዞች ከባሌ ተራሮች ብሔራዊ ፓርክ ነው የሚነሱት። ከሚገርም ነገር ይሄ ሁሉ ወንዝ የሚነሳው ባሌ ተራሮች ብሔራዊ ፓርክ። ከዚህ የሚነሱት ወንዞች የሚጠቀሙት 30 ሚሊዮን ማህበረሰብ፣ የባሌ ተራሮች ብሔራዊ ፓርክ የሚነሱት ወንዞች ነው የሚጠቀሙት ማለት ነው። ቱሉ ዲምቱ የብሔራዊ ፓርኩን ውብ ቀጠና ለመመልከትም ምቹ የእይታ ማማ ነው። ቱሉ ዲምቱ ያው ከሌሎቹ ከፍታዎች ምናልባት ትልቁ በአፍሪካ ከሚገኘው የአፍሮ አልፓይን ውርጫማው ክፍል ትልቁ ፐርሰንት እዚህ ባሌ ላይ ነው የሚገኘው፣ በዚህ ትልቅ ፕላቶ ላይ ነው ሰፍሮ የሚገኘው። አንደኛ አክሰሰብል መሆኑ በመኪና ጫፍ ድረስ ተደርሶ ማንም ሰው ሊጎበኘው የሚችል ልዩ ቦታ ነው። እዛ ላይ ሆነ ደግሞ ስታይ ሌላኛው የፓርኩ ገጽታ የሚታየው የመልክዓ ምድሩ ሁሉ እጅግ ማራኪና ሰው አስደሳች የሆነ ቦታ ነው። ቱሉ ዲምቱ በዚህ ይለያል ብዬ ነው የማስበው። ወደ ማረፊያ ካምፓችን ተመለስን። ድንኳኖቻችንን ዘረጋጋን። ዛሬ የባሌ ተራሮች ብሔራዊ ፓርክ ጉብኝታችን አዳራችን እዚህ ሬራ የተባለ አካባቢ አድርገናል። እዚህ በሚገኘው የፓርኩ ካምፕ ሳይት ነው የምናድረው። ከመሸት ደርሰናል። ድንኳናችንን እንጥላለን፣ እዚህ እናድራለን። እዚህ ሁለት ቆንጆ ምሽቶች ከኛ ጋር ታሳልፋላችሁ። ነገ እዚህ አካባቢ ወደሚገኙ የፓርኩ የተለያዩ አካባቢዎች አብረን እንጓዛለን ከኛ ጋር እዚህ ስለምታድሩ አብራችሁን ባሌን እየጎበኛችሁ ስለሆነ እናመሰግናለን። መልካም ምሽት። እሳታችንን ሙቀን እራታችንን በልተን ሲነጋ እንገናኝ ተባባልን። እዚህ የብሔራዊ ፓርኩ ስካውቶች የሚያርፉበት የሬራ ካምፕሳይት አካባቢ ነው የማረፊያ ድንኳናችንን የጣልነው እና መንደራችንን የመሰረት ነው። በዚህ አካባቢ ያለውንና ነገ ደግሞ የምንውልበትን ራቅ ያሉ የተለዩ አካባቢዎች ከኛ ጋር አብራችሁ ትጎበኛላችሁ። ጥሩ ጊዜ እያሳለፍን ነው። ምሽት በዚህ መልኩ ብርዱ እንዳይፈትነን ቆይታ እናደርግና ወደ ድንኳናችን እንገባለን። በጣም በጠዋት ነው የምንወጣው። ከዛ በኋላ ከበረታንና ከተሳካልን አይታችሁት የማታውቁትን የባሌ ተራሮች ብሔራዊ ፓርክ ሌላ ገጽታ ሌላ ውበትና ሌላ አስገራሚ ስፍራ ከኛ ጋር ትጎበኛላችሁ። አሁንም መልካም ቆይታ።